እሺ እንደውም ተነሽ አትለምኝ። ቁሚና፣ በስነስርዓት እዚህ ጋር ምንም አንቺ ጥፋተኛ ነኝ ብለሻል። ተሙ አንተም እኔ ይቅር እንድትላት የምፈልገው ነገር አለ። በቃ ዝቅ ስላለች እና

ሳይለየው ከእናቱ ልጅ በልቶ ቀናት ልቡን ስቶ ነው የሚያምር ላቤል ሞት እንደዚህ ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ይሄ ተሙ ቤተሰቦች እንዴት ናቸው? ሰላማችሁ ይብዛልን። እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በተሙ ቤት ተከስቻለሁ፣ ክማ ጋር ሆነን ዛሬ መተናል ያው ብዙ ጠፍተናል ከተሙ ቤት ብዙ ታገኝች አላቅም እኔ ብዙ ጊዜ ሆኖኛል። ያው ተገናኝተን አናቅም እንገናኝም፣ እንደዚህ ቪዲዮ ላይ ምናምን መጥቼ አላቅም እና በአንዳንድ ኬዝ መጥቼም አላቅም። ዛሬ ግን ያው ቁም ነገር ትልቅ ነገር ስለሆነ ነው የመጣሁት። ያው ተሙ እንታቁታላችሁ የእኛ አስታራቂያችን ነው፣ መካሪያችን ነው፣ ብዙ ነገር የሚያደርግልን ያው የምቆጣን መክረን ክፉ መጥፎ ነገር ስናደርግም እየተቆጣን እየቀሰጠን መልሰን ሰው ነው እና ዛሬ ደግሞ እሱ ቤት ደግሞ ሌላ ችግር ተፈጥሯል። ያው የራሴም ችግር ያለ እንዳለ ሆኖም የሱ ቤትም ደግሞ ከኔ የበለጠ ችግር ነው የተፈለጠው፣ ማለት የተፈጠረው ነገር ከቤዛ ጋር ሰላም አይደሉም። ብዙ ጊዜ ሆኗቸዋል። አይቻለው፣ ግን እሱ ጊዜ ቦታ አልሰጠኝም ነበር ማስታረቅ። ከኋላ ብዙ ነገር ሞክረን ነበር። ያው እንደዚህ በቪዲዮ ባንመጣም እሷንም መክረን ምን ብለናት፣ አሁን መልሰናታል። ያለችበት ሁኔታ በአሁኑ ሰዓት ጥሩ ነው። ግን ተሙ ያው ደርቆ ብሎናል፣ በጣም ደረቅ ሆኗል። ምን እንደሆነ አናቅም፣ እሱን ተቀየረብን እሷ ደግሞ ስትመለስ እሱ እንደገና እያስቸገረ ና ያለው ና ዛሬ እስኪ ተሙን ጠርተነዋል። ኢክማ ጋር ባለፈው ወት ለማስታረቅ ምን የሆነ ነገር ሞክራ ነበር አልሆነም። ያው ሌላ ጊዜ ሁሌ የሚያስታርቀን እሱ ስለሆነ ደግሞ የእሱ ቤት መተን ለምን ን ያላስታርቃቸውም? ለምን የሆነ ነገር ቢያንስ ሙሉ በሙሉ ባይታረቁም ይቅርታ ቢያደርግላት አብሮ በጓደኝት እንደ ድሯቸው አይደል? እንደ ድሯቸው ብቀጥሉ ደስ ይለናል። ምክንያቱም ተሙ እንደምታቆጥ፣ አዎ ተሙ ለኛ በጣም ትልቅ ቦታ ያለን ሰው ነው ትልቅ ቦታ ያለን ወንድማችን ነውና፣ ይሄ እሱን ደግሞ ያን ነገር ያየን ዛሬ ደግሞ እንደዚህ ተበጥብጦ ተጨንቆ ምናምን ሳየው በጣም ነው የደበረኝ። እና ስለዚህ ቤዛም ደግሞ በጣም ተጨንቃለች በጣም ተጨንቃለች። እና ሰላም አይደለችም ልጅቷ፣ በቃ ሁሉም ነገር ደብሯት አለ። ትምህርቷንም እየተማረች አይደለም በሱ ምክንያት ክላስም እየደረች አይደለችም፣ አይደል በጣም ተጨንቃለች እና ይሄን ያህን ስናይ እኔ ዊክማም ነግራኛለች። ያለውን ነገር እስኪ አንተ ሞክር ስላለችኝ ነው ዛሬ ተመልሼ የመጣሁት። ያው የራሴን ችግር ሳልጨርስም እሱ ቤት መምጣቴ ያው ወንድሜ ነው፣ እሷም እህቴ ናት። እስኪ እነሱ ነገር እንኳን ብፈታ ደስ ይለኛል። እና ለዛ ነው የመጣው። ቤተሰቦች ያው ዛሬ ያለውን ነገር ያው እንድታዩ እንፈልጋለን። ተሙን ያው መክረን ገሥጸን እንደ ታላቅ እንደ ታናሽ እንደ ወንድማችን አይተን ሁላችንም ተመካክረን አብረን ምናየው ነገር ይሆናል። ምክንያቱም ተሙ እኛን እያስታረቀ እሱ ቤት የሚባጠበት ከሆነ ደስ አይልም። እና ለዛ ቢያንስ አብረው ቢሆኑ አብረው እንኳን መሆን ባይችሉ በጓደኝነት እንደድሯቸው በቀጥሉ ደስ ይለናል። ለዛ ነው የጠራሁት። እና ስለዚህ ቤተሰብ ያው ጠርተነዋል እሱን ቀድመን፣ ያው እሷንም ትንሽ ቆይተሽ ና ብያታለሁ፣ ጠርቻታለሁ። መጀመሪያ ተሙ ተና፣ ተሙ ጋር አውርቼ ሰራምት መጣሳለ ሳውቃትና እንድትመጣ አረጋታለሁ። ያው እሱ ከተስማማልን ነው ምንጠራት እና ለዛ ጠርተነዋል። እስከ መጨረሻ ተከታተሉ፣ የትም እንዳትሄዱ ቤተሰብ እና ያው ቤተሰብ ተሙ ደርሷል። ያው ተሙ ያለውን ነገር ደንብ እናስረዳዋለን። እሺ የምለኝ ነገር አይመስለኝም፣ ግን እሱ ያስቸግራል። ደረቅ ነው ታውቃላችሁ ባህሪው። ግን ያው እሺ የምለን ከሆነ በትክክል ብታረቁ ደስ ይለናል። ሰላም ቢፈጠር በመሀላቸው ደስ ይለናል። እና ሰላም ይፈጠር ብለናል። ያው ደርሷል፣ እሱ ነው

አይ ቆንጆ ቺክ እንደዚህ ነው። አንተ እንግዲህ ያው ዛሬ ተሙን ይዘንላችሁ የመጣ ነው። ያው አንዳንድ ነገሮች ተሙ ይኸው ቤተሰቦች ፊት ላይ ምክንያቱም እዚህ ጋር ዛሬ በቁም ነገር ነው ይዤ የመጣው። አንተ የእኛ ብዙ ጊዜ አስታራቂያችን፣ መካሪያችን፣ እንደ ታላቅ ወንድማችን ሁሌ የምትመክረን እኛ ብናጠፋም ሁሌ እያያችሁ ልኝ ነው ፉገረው ማርያም ነ ይ ነገርችን ምናችን እያለ ነው እና ቁም ነገር ነው እውነት አንተ ብዙን ጊዜ እኛ እኛ አታቃሪ እርስ በርስ እንኳን ናይቴ ጋር ሂድ እኔ ጋር ሁላችንም ስንጣላ እርስ በርስ እንኳን እያስታረከ ነው ያለ ሰው ነና፣ ዛሬ ደግሞ ሳይ አንተ ደግሞ ቤቲ ሰላም አይደለም ገብታላቤቴ ሰላም ነው? ንዴ ሰላም አተውአንተና አሁን ሰላም ነው። ለምን ቁም ነገሩ ስሄ ጨዋታውን ተው ሉ ቁም ነገር ሲሄድ አንተ ዛሬ ከስንት አንዴ ያገኘኸኝ የሆነ ቁም ነገር ላውራ ነው። እና ሲረስ ነው ቁምነገር ማለት ውስጤ ስለተረበሸ ነው እዚህ ጋር የመጣው ቁም ነገር እናውራ ብዬ ነው። ምክንያቱም አንተ የእኛን ሁሉም ነገራችንን ሁሌ የምነግረው ምክንያቱም ማስታረቂያችን፣ መካሪያችን ሆነ ብዙ ነገር እየመከረን ያልከ አንተ፣ እኛን እየገሰጥከን አንተ ለራሴ እንደዚህ ስትሆን ሳይ በጣም ነው የደበረኝ። እውነት የነበረ እና ያው ሌሎቹም ልመጡ ቢያስቡ ግን እጤም ታውቋል፣ ሰላም አይደለም ሰሞኑን። ቤተሰቦቹ እዛ ቤት ሰላም ስላልሆነ ልመጣ አልቻለም። ይርኔም እንደዛው እሱ ጋር ስለሆነ አልመጣም። እሱም ያው ታውቃለህ ቤት የተፈጠረውን ነገር ወንድሙ ጋር እና በዛ ምክንያት እሱ ልመጣ ልቻ እኔ የመጣው ምክንያት ኃላፊነት የተሰምቶኝ ነው። ህክማም ያው ደውላ ጠይቀኝ አብራችሁ ብትመጡ ደስ ይለኛል ብላ ነበር። ያው እነሱ ስለማይችሉ ነው ያልመጡት። እሺ። እና ለዛ ነው ቅር እንዳይለ ማለት ብቻዬን ስለመጣም ህክማ ጋር ዛሬ ብቻዬን እነሱ ኔቴም ስለሌሉ ቅር እንዳይለ እንዳይደበር ማለት እኔ ላወራ የፈለኩ ያው ለቤዛ ጉዳይ መሆነን እርግጠኛውኝ ምነግ ማለት ምነግ ነገር እሱ ነው ምክንያቱም ቢያንስ እች ለምን ቁም ሊጨርስ እኔን ይጨርስ ማለት ሊጨርስ፣ አዳምጥ። ምክንያቱም ስማኝ፣ አይ ቁም ነገር ነው። ስማኝ ማለት እሷም ልታስታርቅ ሞክራ ነበር። ማን ሁን ላስታሪቀ ምናምን ነገር ሳይሆን በቃ የሆነ ሰላም ብትፈጥሩ፣ በመሀላችሁ ሰላም ቢፈጥር ደስ ይለኛል። ገብቷል አይደል? ሁሉም ነገር ሰላም ቢሆን በቃ እንደ ድሯችሁ ብትሆኑ እኛ ስና አብራችሁ ስትስቁ ስትጫወቱ ነው የምናውቃችሁ። እሱ አሁን ክላስ አትሄድም አለች በአንተ ምክንያት። እኛ እንደ ድራችንም መሆን አንችልም፣ እንደ አሁንም መሆን አንችልም፣ እንደ ወደፊት አይ ነው አንተ። ተሙ ማርያምን ተሙ። ይሄ ይሄ ተሙ ቁም ነገር ነው። ይሄ ቁም ነገር ነው። ወይ መድኃኒዓለም እናንተ! አሁን በሞተ ጉዳይ ለምን እኔ መታችሁ ታውሉ? ምንም ሞት ነገር የለም እዚህ ጋር። ቁም ነገር ነው

እኔ የእናንተ ጉዳይ ባይመለከተኝ ምንም ባይመስለኝ አልመጣም። እዚህ ሂክማም ተጨንቃለ ሁለት ቀን ሶስት ቀን የራስዎን ጉዳይ ተታ ቤት እዚህ አንተ ጋር ምን ዞር ምን አለ መሰለኝ የሆነ እንትፈልጋ አይደለም ገብቷል፣ አይደል ዴቭ? እኔ አሁን ስለ ቤዛ ጉዳይ ምናምን ነገር ለማውራት አልመሰለኝም እዚህ ስትጠራኝ፣ ግን ያው ምናልባት የራስን ሀሳብ ማውራት የምችለው ነገር ካለ አውራ። ከዛ ውጭ ሊደረው እኔ ደግሞ ማውራት ያለብኝ ነገር እንዳወራ አድሮ እንድሰጠኝ ስለፈለኩ ነው። ስለዚህ ምንም ለዛ ነው ማለት ማውቅ የምፈልገው ነገር አለ። ቤዛ ያደረገች ያለችውን ነገር አንተ አይተሃል። ቢያንስ በዓይን ባታይ እንኳን የሰማኸው ነገር አለ፣ በቪዲዮ ያየው ነገር አለ። ተረዳኸኝ? እኔና እሷን እንግዲህ ለዘመናት የምታውቀው ጉዳይ አለ አለ እኔና እሷ ያለፈው ነገር ነው። እኔ እኔና እኔ ወንድም ሆነ አይ በቃ እሺ እኔ ወንድም ሆነ እኔ ላይ ይሄ ሁሉ በቀል አስፈላጊ አይደለም። እኔ በፍቅር ሳስባት ደግሞ በፍቅር እንዳላስብ ልታደርገኝ የምትችለው እሷና እሷ ናት እንጂ ሌላ ሰው አይደለም። እሷ ወደ በቀል በቀልና ወደ ሌላ ነገር ውስጥ ነው ጽፋ መልስ ነው እንደዛው እኮ ነው። ሰው ሰው ናት እኮ እሷ በጣም ብዙ ቻለንጆችን አሳልፌ አሁን በቃኝ ብያለሁ፣ እና እኔ አሁን ስለ እሷ ጉዳይ ምንም መውራት አልፈልግም። ያለችበት ነገር ይመቻት። የተፈጠረ ያለውን ነገር አይቻለሁ። አሁን እንደዚህ ተብሎ የሚቆም ነገር ምናምን አይደለም እኮ የሰው ልጅ ሕይወት። አንደኛ ምን አለ መሰለህ ሰው ያስቀኝማል፣ እሷም ሰው ናት። በደላክ ሊሆን ይችላል። በትክክል ደግሞ በደላለች። እሺ አስቀይማለች። ቻር ሶሪ ብያት በቃ ይቅርታ። ሶሪ አላልካት። ምክንያቱም እዛ ጋር ያየሁት ነገር አለ። አይ ምክንያቱም አንተ ከልቢ እንኳን በስነ ስርዓት እየሰማችሁ አይደል? እነሱ እንኳን ጆሮን ሰተብስማት እየሰማችሁ አይደል? ምክንያቱም እዚህ ጋር አንተ ትልቅ ሰው ነህ አይደል? ቢያንስ ለአንተ ትንሽ ነገር ሊሆን ይችላል፣ እሷ ትልቅ ነገር ነው። እች ልጅ አሁን እየተጎዳሽ ነው፣ ገብታላል። ቢያንስ ልክ አንድ ወር ውስጥ ገና አንድ ወር አስራ አምስት ቀን ባለሆነ ነገር ውስጥ እሺ የሆነ ነገር ብላ ያመጣች ፍቅረኛ ብላ የመጣውን ነገርም ምክንያት ልንገር፣ አንድ ነገር እዚህ ጋር ሰው ነው እንዲህ ያደረጋችሁ እኔ ይሄ ነገር ደርሼ በታለሁ። ያ የመጣው ልጅም እሷ ጋር የመጣው በሴራ ተፈጥሮ ነው። ካንተ ጋር ለማለያየት ሆን ብሎ የተደረገ ነገር ነው እና አንተም ሰው ትሰማለህ፣ እሷም ሰው ትሰማለች። ገብቷል አይደል? እዚህ ጋር የሆነ ያለ ልጁም ለእሷ የሚሆን ሰው አይደለም። ገብቷል አይደል? ሆን ብሎ አንድ ወር በአንድ ወር ውስጥ እሷ መጥቶ ፍቅር ይዞኛል ብሎ ሰው ስለምን እውነት ይመስላል። ገብቷል? ምንም ሳይተዋወቁ ይሄ እኮ የሆነ ነገር አለ በመሀል የሆነ ሴራ የተፈጠረ ነገር ነበር። አንተ ላይ አንተና እሷን ለማለያየት እናንተን ፍቅር ማይወድ ሰው ያደረገው ነገር ነው። አንተ ይህን ነገር መገንዘብ ነበረብኝ። መጀመሪያ ቢያንስ ቆም ብላችሁ ማሰብ ነበረባችሁ። እሷን በችኮላ ሌና ነገር ስገባ አንተም በችኮላ ሌና ነገር ስገባችሁ መብቷላል የሆነ ነገር ጥሩ አይደለም። እሷ ያደረገችው ነገር ምንድ ነው? እሷ ጋር አንደኛ ጥፋት፣ አሁን እንደሌላ ያው ጥፋተኛ ብትሆንም እሷ አሁን ብላ እንዳለ አደረገች እንደተሸበታለሁ ልጁም ተልእኮ ነበረው። እናንተን ለማለያየት ሆን ብሎ የተደረገ ነገር። የራሱ የሆነ ሕይወት ያለ ሰው ነው ደግሞ የራሱ የሆነ ሕይወት ያለ ሰው እዚህ ጋር ምንም ያገናኙ፣ እናንተን ለማለያየት የተደረገ ነገር በቃ፣ አንተ ተረዳ። ለምን አታወራም አንተ በስነ ስርዓት? እሷ እኮ አንተ ልታስታርቅ ብላ ነው እስከዚህ ዛ መጣችሁ። ብዙ ቦታ ላይ ልታስታርቅ ይሞክር አለች። ታረቅን በቃ፣ እሷ ጉዳይ እዚህ ጋር ማለቅ አለበት እንጂ እሷ ድጋሚ ገብታ ነገሮች ላይ ምንም እያደረገች የቻለ። እሷ እኔ ጋር ዛሬ መጣ ነው ከሰማህ ብላ ነው የመጣችሁ አንተ እኮ

አይ የናከኝ ነው ገብቷል አይደል? እኔ አንተ ስታስታርቀኝ በስከ ከአንዴም ከሁለት ሶስት ያስታርቀኛል አይደል? ይኸውልህ ዴቭ፣ አንተን ጥፋቴን አምኜ ጥፋተኛ ሳልሆንም ጥፋቴን አምኜ እንኳን እሺ ብዬ ለአንተን ታርቅ ያውቃለሁ። አንተ ግን ዛሬ ምን እንደምትለኝ ሪስፔክት ኑሪ ለሰው እዚህ ጋር ነገር ጥፋት አጥፍታለች

አንተ እዚህ ጋር የንቀት ንቀት ንግግር እንድትናገር ያልፋል። እኛ የፈለግ ነው ምን እንደሆነ ታውቃለህ። እኛ ምን እንደሆነ መጀመሪያ አንተ ቦታ ካለ ነው፣ ለምን ነገር በስነስርዓት አውርታችሁ እንድትፈቱ። እሺ ተሙ፣ ይኸው እና ያለውን ነገር አሁን ተሙ ነገርኩ እኮ ማትን እኮ ከሆነ እዚህ ጋር የምታከብረን ከሆነ ሰላም ለማለት እንኳን ይሄ ያለው ነገር። እሺ፣ እኔ እንደ ወንድሜ አከብራለሁ፣ ለጓደኛዬ አከብራለሁ እወዳለሁ። ግን ከዚህ ያለፈ ነገር አሁን እግዚአብሔርን ምልክ ዛሬ ከእሷ ጋር እዚህ ጋር ሰላም ካልፈጠራችሁ ከዚህ በኋላ ከእኔም ጋር ነው የምትጣለው። ገብቷል አይደል ተሙ? እኔ እንደምወድ እንደማከብር ያህል ነው እዚህ ጋር የምነግረው። ምክንያቱም እቺ ልጅ ጥፋተኛ ነኝ ካለች ይቅር ለእግዚአብሔር ምንም ነገር ነው ይቅር በላት። በቃ ከውስጧ እንደ ቤስት ፍሬንድም እንደ ጓደኝነት እንደምንም ምናልባት እንትን እልል ይችላል፣ ግን የሷን ህይወት በጠብጥባት አለ ጥያቄው አሁን ማለት ነው። አሁን ትልቁና ዋናው ነገር የምንፈልገው ነገር የናንተን ይቅርታና መታረቃችሁ ማለት። እዚጋ አንተ እንደ ድሮችሁም ባትሆኑ ፊስ ፈጥራችሁ እንደ ጓደኛ ብትሆኑ በቃ ድሮ አለ ድሮም ጓደኛሞች ናችሁ። ምንም ነገር የለባችሁ ማለት። አንተ ወዳታ አፍቅራት ነበር የሆነ ጊዜ፣ እሷም ደግሞ በሰዓቱ አንተን ገፍታ ሄዳ ይሆናል። አንተ እዚህ ጋር ማወቅ አለብን፣ ፍቅር ሰጠ እግዚአብሔር ነው አይደል? ፍቅር የሰጠ እግዚአብሔር ነው። በተለያዩ ዛሬ ደግሞ እቺ ልጅ ይቅር ይበለኝ እኔ በድዬዋለሁ፣ እኔ አጥፍቼ ነው ካለች፣ ሲበላሽ ነው እኔ ጋር የምትመጭው ያ ህይወቴ ስለ ተበላሸ ምናምን አይደለም። እና ምንድን ነው ያ ህይወ ገና በተበላሸ በሳምንቱ እኔ ጋር መተሽ ይቅርታ ምናምን እንዴት ይባላል? እትምን ገብቶኛል ነገር ቢያንስ እግዚአብሔር ብሎ ሞቶ የለ እንዳንተ አንተ እኮ ከሱ ጋር እኮ ነው። አንተ በቃ እሺ ተነሺ፣ እሺ እንደውም ተነሺ። አትለምኝ ቁሚና በስነ ስርዓት ነው። አንቺ ጥፋተኛ ነኝ ብለሻል፣ ተሙ። አንተም እኔ ይቅር እንድትላት እንፈልገው ነገር አለ። በቃ እዚህ ጋር ቢያንስ ማለት ነው። እሷ ዝቅ ስላለችና ስለቆመች ዝቅ መባል አለበት፣ ይቅርታ ማድረግ አለበት። ገብታላ በቃ አንተ እንደ ታላቅ ከእሷ ማቸር እንደሆነ ሰው አስብ፣ ራስን ገብታላ። እቺ ልጅ ዛሬ ተሰምቷት ጸጥቷት ከመጣች ይቅርታ ማድረግ ግዴታ አለን። ምክንያቱም ይቅር ማለት ለእግዚአብሔር። ገብታላ ይቅር መባላችን በእግዚአብሔር ፊት ምን አይነት ቦታ እንዳለው አስብ። ስለዚህ ይህን ነገር አስብ። አንተ ምንም ነገር ይሁን፣ ነገ አንተ ራስን መስፈርት ምንም ማድረግ ይችላለ። እቺ ልጅ ግን ከአንተ የምትፈለገው ይቅርታን ብቻ ነው ሌላ ነገር ምንም እየፈለገች ሳይሆን ይቅርታ፣ ይህን አትከልክላት እያልኩ ነው። እኔ ይቅር እንድትል ግን፣ ዛሬ ይቅር በላትና እሷ እንደ ድሮ ጓደኛዬ። እኔ ሌላ ነገር አልፈልግም እንደ ቤስት ጓደኛ እንደኛ እንዳንተ ኖርማል ነው

አንተ ዛሬ እንደዛ አትበላት። ገብቷል አይደል? አንተም ጥፋተኛ፣ ጥፋት የለህም። እሺ ጥፋት የለህም እና ይቀር አይደለም። ምንድን ነው ጥፋተኛ ሰው እኮ ጥፋቱ ከልብ እንድትል ነው የምፈልገው። ምክንያቱም እንደ ድሯቸው ናችሁ እናንተ አብራችሁ መንገድ ላይ ስትጫወቱ ከኛ ጋር ስትሆኑ ያ ነገር ሊወስዱ ስለዚህ፣ ያለ ነገር ውስጥ ያለውን ነገር አውጣ ነው። ከእሷ ጋር እንደ በፊቱ መሆን አልችልም እኮ አሁን፣ ግን እንደ ቤስት ፍሬንድ እንደ ጓደኛ እንደ ጓደኛ። እሱ በሂደት ያለውን ነገር በል፣ ከልብ ይቅር በላት እና ሌላው ነገር በሂደት መጣ፣ በሂደት የሚቀጥል ነገር

ብዙ ነገሮች በሷ በኩል እያየው እየሰማው እያዳመጥኩ ስለሆነ እንደዛ እንድታስብ አልፈልግም። ይህን ነገር አውጣሽ። እሷ ጥፋቷ ገብቶ ጥፋቷ ገብቶ ከመጣች ጀምሮ አንተ ከልብ ይቅር በል ከልብ ነው